አሰላሙ አለይኩም ወራህመቱላሂ ወበረካትሁ ድና የተከበራችሁ ቤተሰብ እንዳይምናላችሁ እኔ እ በጣም ደህና ነኝ፣ አልሐምዱሊላህ። ዛሬ ተመልሼ መጥቻለሁ በአዲስ ቪዲዮ። የዛሬው መልእክቴ ለተከበሩ እህቶች ነው። እሱም ምንድን ነው ማለት አንድ ሰው የሆነ ስተት ይሰራል፣ ከዛ ስተቱ ተምሮ ግን ወደ የተሻለ ነገር መሄድ መቻል አለበት እንጂ ዛሬም ተመልሶ ስህተት ላይ ነገም ተመልሶ ስህተት ላይ መሆን የለበትም። ምክንያቱም እ ዱኒያናት ነገ ጥላናት እንዳለን የሰው ልጅ ተሳሳች ነው። ከተሳሳች ደግሞ ምርጦቹ ወደላ ተመላሾች ናቸው። እና በእርግጥ ብዙ ጊዜ ስራ ነው እያሉ ብዙ ልጆች የሚሸወዱበት ነገር አለ። ይሄ ስራ፣ ይሄ ዩቱብ፣ ይሄ ገንዘብ ነገ ያልቃል። ነገ ህይወት የሚባል ነገር አለ ዳር የሚባል ነገር አለ። ወንድ ልጅ ደግሞ አንዲትን ሴት ሲፈልግ ያለፈ ስህተቷን የሚሆን ምንን የሚሆን ማወቅም ሆነ እንትን ማለት አይፈልግም። እና እና ሶፊ አሁን ማሻላ ጥሩ ስራ እየሰራች ብዙ ነገሮችን ደህና ተስተካክላ ከማልቀስ ከመነፋረቅ ወጥታ ወደ መልካም ስራዎች ተግባሮች ገብታ ማሻላ ደስ የሚል በተለይ ረመዳን ላይ ብዙ ነገሮችን አሳልፋለች ብዙ ሚስክሎችን አብልታለች ብዙ ልጆችን ረድታለች እነዛን እንሽማግሌ ሰውዬ ወደ ሚዲያ እንዲወጣ ብዙ ብቻ ብዙ ብዙ መልካም ስራዎችን ሰርታለች መልካም ስራዋን እናበረታታለን ማሻላ ተባረከላ ደስ ይላል ነገር ግን በዚህ ከወንድ ጋር መላላጥ ነገ ህይወት የሚባል ነገር የሚመጣ አሁን ይሄን ልጅ እንደዚህ አድርጋ ነገ፣ ማለት አንድ ሴት ልጅ እንደራስ ያሳሰብ ምናልባት ገሌና ግብታ ፈታ ሊሆን ይችላል ምናምን፣ ያ ችግር የለውም። ምክንያቱም ማግባት መፍታት ባይወደድም አላህ ሁን ሲለው የሚሆን ነገር ነው። ሲቋቋጥ ሲቋጥረው የሚቋጥረው ነገር ነው። ምክንያቱም ያች ልጅ ከምንም ከሁለትም ታግባ አንድም ታግባ ያኔ ያልቋጥረውም ግን ባህላል ነው የተገናኘችው። አንድ ሴት ልጅ ግን ባህራም እንደዚህ አይነት የዘቀጠ የወረደ በሚዲያ የሚቀመጥ ነገ ልጅ ልጆቿ የሚያዋት ባሉዋ የሚያየው ስራ መስራት ተገቢ አይደለም። ምክንያቱም በባለፈ የሀራም ፍቅር ባይሆን ከቶፊ ጋር ያን ያህል ለቅሶ ያን ያህል ዋይታ ያን ያህል ብዙ ብዙ ችግሮችን አሳልፋ፣ ያው ሚዲያ ላይ ያለ ሰው መቼም ሁሉም ነገር ሚዲያ ላይ የምናውቀው ነገር ቢሆንም ያን ሁሉ ነገር እንደዚ አሳልፋ አሁን ደግሞ ሌላ ታሪክ መግባት ተገቢ አይደለም። ሁሉም ሁሉም ሴት መሰተር መቻል አለበት። ሁሉም ሰው በእርግጥ አላህ ነውራችን እየሸፈነልን ነው። ሁላችንም ስትተኛ ብንሆንም ግን ሚዲያ ላይ እንደዚህ የሚታይ ስህተት የሚታይ ነውር ለሰዎች አንደኛ፣ ለሰዎች መጥፎ አርአያ መሆን ነው። ሁለተኛ ለሱ ለዱንያም ላሄራም ጥፋት ነው። በጣም ከባድ ነገር ነው የሚሆነው አላህ ልቦናችንን የሁላችንንም እሷን የምትፈራ እሱን የምትፈራ ልብ ይስጠን። ከሱ የሚያርቅን ነገር አላህ ይገድልን፣ አላህ ይዝጋልን። ይሄ ነገር ከባድ ነው ማለት እኔ አንዳንድ ጊዜ ይሄ ገንዘብ የሚባል ነገር ሰዎችን እያሰከረ ወደ አላስፈላጊ ነገር ይዶላል ሰዎች ለመገዳደል ለመጠፋፋት ለመጠላላት ብዙ ጊዜ አላስፈላጊ ስህተት ውስጥ የሚያስገባው አንደኛው ይሄ ዱኒያ ነው። ይሄ ዩቱብር ይህን ያህል ካሰከረ ዱንያ ሀይራችንን ካጠፋ ባይሰራስ ቢቀር ነው እምለው። እና ውዴቶቼ አላህ ከእንዲህ አይነት ፍቅርም ሆነ ከሀራም ፍቅር አላህ ይጠብቃችሁ። ሰው ልጅ መደሰትም ማገኘትም ያለበት በሃላል ነው። ምናልባት ዛሬ ለሚታየው ኮሜንት ጋጋታ፣ ላይክ ጋጋታ ወይንም የሚዲያ ጩኸት ምናምን ለእነሱ ምናልባት ጊዜያዊ ደስታ ጊዜያዊ እንትን ሊያገኛቸው ይችላል። ግን ነገ ይዞት የሚመጣው መዘዝ ከባድ ነው። በተለይ ለሴት ልጅ ወንድ ልጅ ያሳለፈችውን እንደዚህ የሀራም ነገር ሲሰማ ነገ የምትኖረው ህይወት ጋር ምናልባት ከውስጡ ደስተኛ ሆኖ ላይኖር ይችላል። እና ጊዜያዊ እንትን የሚፈልጋ ሰው ሊኖር ይችላል። ግን አንድ ሰው ደግሞ ህይወት ሲኖር ከውስጡ ደስተኛ ሆኖ መኖር መቻል አለበት። ትዳር ላይ በቃ ከልቡ ወዷት ከልቡ ወዳው ካልኖረ ጊዜያዊ ነገር ምናልባት አእምራው ምናልባት ደስ ብላው ምናልባት ቦታ ገዝቶት ለተወሰነ ጊዜ አንድ ሲሊ ቢፈልግ ግን ዘላቂ አይሆንም፣ እንደዚህ አይነት ነገር እና እንደዚህ አይነት ነገር ብትቆጠቡ። የሚዲያ ሽርሽር የሚዲያ ጋጋታ ከአጅነብይ ወንድ ጋራ ደስ የማይል ነገር ነው። ነገ ለዱንያም ላሄራም አንገት የሚያስደፋ ነገር ነው። ከገሌ ጋር እንደዚህ አድርገሽ ነበር፣ ከገሌ ጋር እንደዚህ ሰርተሽ ነበር እየተባለች የመሸማቀቅ ህይወት ነው የሚገጥማት። እና እና ብቻ ለሁሉም ነገር ላይጠብቀን። የዛሬው ቪዲዮ ይህን ይመስል ነበር። ላይክ፣ ሼር እያደረጋችሁ ለምታበረታቱ ምስጋና ከልብ ነው። ሰላም አለይኩም ወራህመቱላሂ ወበረካትሁ።